ማር ስተ ዜና በሀላባ ዞን ቆሊቶ ከተማ የጽዱ ከተሞች ለኢትዮጵያ ከፍታ የንቅናቄ አካል የሆኑ ፕሮጀክቶች ምረቃ ተካሄደ። በማዕከላዊ ኢትዮጵያ ክልል በ4.3 ቢሊዮን ብር ወጪ የተገነው የሚገነቡ ለቢሮ አገልግሎት የሚውል ህንፃ ግንባታ ማስጀመሪያ የመሰረተ ድንጋይ ርዕሰ መስተዳደር ዶክተር እንደሻው ጣሰው አስቀምጡም። ጤና ስለን ተመልካቾች እንደምን ዋላችኋል? የብራይነት ድምፅ ከሆነ ከደቡብ ሬዲዮና ቴሌቪዥን ድርጅት የቀን ዜና 24 አበይት ርዕሶችን በማስቀደም ጀምረናል። ከመላዊ ስርጭት ባለሙያዎች ጋር በጋራ በመሆን ዜናዎችን የመራው ጸጋ ኳንስ ቆይታ ያደርጋለሁ። የቀን ዜና 24 ስፖርታዊ ዘገባዎችን አካቶ ከሰዓት ጀምሮ ወደ እናንተ መቅረቡን ይቀጥላል። አብራችሁ ሁኑ። በማዕከላዊ ኢትዮጵያ ክልል በ43 ቢሊዮን ብር ወጪ የሚገነቡ ለቢሮ አገልግሎት የሚውል ህንፃ ግንባታ ማስጀመሪያ መሰረተ ድንጋይ ርዕሰ መስተዳደር ዶክተር እንደሻው ጣሰው አስቀምጠዋል። ክልሉ እዳ ከመክፈል ወጥቶ ግዙፍ ፕሮጀክቶችን ወደ መስራት ተሸጋግሯል ያሉት ርዕሰ መስተዳድሩ አሁን የሚሰሩት ፕሮጀክቶች በተያዘላቸው ጊዜ እንደሚጠናቀቁም ተናግረዋል። ሲሳይ ደበበ ከተመሠረተ የአንድ ዓመት ከግማሽ ዕድሜ ያስቆጠረው ማዕከላዊ ኢትዮጵያ ክልል በሰባት ማዕከላት ባሉት ቢሮዎች ለሕዝብ አገልግሎት እየሰጠ ይገኛል። ክልሉ ለብዙዎቹ ቢሮዎች በኪራይ መልክ ከፍተኛ ወጪ ያወጣል። ከወዲህ ደግሞ የተለያዩ ዕዳዎችን ሲከፍል ቆይቷል። በዚህ ጫና ውስጥ የቆየው ክልሉ በርከት ያሉ ፕሮጀክቶችን ቀርጾ ተግባራዊ እያደረገ ነው። በሆሳና ከተማ ይፋ የተደረገው ለመንግስት የቢሮ አገልግሎት የሚለው የህንፃ ግንባታ በርዕሰ መስተዳድር ዶክተር እንደሻው ጣሰው አማካኝነት የመሰረት ድንጋይ ተቀምጧል። ስራውም በስድስት ወራት እንደሚጠናቀቅ ነው ዶክተር እንደሻው የገለጹት። ቤተመንግስቱ መንግስቱ ጂ ፕላስ ፎር ነው ስንመለከተው፣ ጂ ፕላስ ዋን ይመስላል። ጂ ፕላስ ፎር ነው። በጣም ትልቅ ነው። አንድ ሺ አራት መቶ አንድ ሺ አራት መቶ ካሬ ላይ ነው የሚያርፈው። 1400 ካሬ ቤት አይደለም። 1400 ግቢ ሲባል ትልቅ ነው። ይሄ ትልቅ ፕሮጀክት ነው። ሁለተኛው የቤተ መንግስት ከ600 እስከ 700 ካሬ ሜትር ላይ ያርፋል። G+2 ወይም G+2 አካባቢ ነው። ብዙ ነገር የተሟላለት ነው። ይሄ ፕሮጀክት ዘመኑን ሰርቶ ለመጨረስ ሁለት አመት ተኩል ነው የሚፈጀው። በፕሮጀክት አቆጣጠር እኛ ለብሔር ብሄረሰቦችና ህዝቦች ከፌዴራል የሚመጡ ትልልቅ አለቆቻችንና እንግዶቻችን እዚህ ቦታ እንዲያርፉ እዚህ ቦታ እንዲሰበሰቡ ስለምንፈልግ በስድስት ወር ስራው ተጠናቆ ያልቃል ብለን እናስባለን። አድካሚ ነው፣ ቀንና ማታ ነው የሚሰራው። ይሄም ፕሮጀክት በምንም መንገድ የሚያስተጋጉል ሰው ካለ ለአንድ ደቂቃ ማንታገሰው። በሰባቱም ማዕከላት እስከ ሰባት ቢሊየን ብር አጠቃላይ ወጪ በመመደብ ደረጃውን የጠበቀ ለቢሮ አገልግሎት የሚውል ሕንፃ እንደሚገነባ ነው ርዕሰ መስተዳደሩ ያሳወቁት። በስድስቱም ሌሎች ማዕከላት ከጂ ፕላስ ፋይቭ እስከ ጂ ፕላስ ሲክስ ተመሳሳይ አይነት ሕንፃዎች ይሰራሉ። እነዚህ ሕንፃዎች ዛሬ የዚህ ፕሮግራም እንደጨረስን ሁሉም መሰረት ድንጋይ ይጣላል። ስራው ከመጋቢት አንድ ጀምሮ በሚቆጠር ስራው ይሰራል። ሌሎች ቦታ ያሉት ስድስቱ ፕሮጀክቶች በሁለት አመት ተኩል ያልቃሉ ብለን እናስባለን። በአጠረ ጊዜ መጨረስ ይቻላል፣ ግን ለእነዚህ ፕሮጀክቶች የያዝነው የካፒታል መጠን በጣም ግዙፍ ስለሆነ አራት ነጥብ ሶስት ቢሊየን ብር ይፈጃሉ። የውስጥ እቃን ሳናሟላ፣ የግቢ ስራዎችን ሳናሟላ አራት ነጥብ ሶስት ቢሊየን ይጨርሳሉ። የውስጥ እቃንና የግቢ ስራ ስናሟላ አጠቃላይ ፕሮጀክቱ ወደ ሰባት ቢሊየን ብር አካባቢ ይሄዳል። ይሄ በጣም ግዙፍ ነው፣ በጣም ግዙፍ ፕሮጀክት ነው። ግን በያዝነው ጊዜ በገባነው ኮሚትመንት መሰረት ስራውን አጠናቀን ለህዝብ አገልግሎት ክፍት እናደረጋለን ብዬ አስባለሁ። የፕሮጀክቱን ዲዛይን ከመስራት አንስቶ አሁን እስከ ደረሰበት ደረጃ ለማድረስ አስተዋጽኦ ያበረከቱ አካላትን ርዕሰ መስተዳድሩ አመስግነዋል። ይሄ ፕሮጀክት ከዲዛይን ስራ ጀምሮ መሬት ማዘጋጀት፣ በሰባቱ ከተማ ዋጋ ማውጣት፣ ኮንትራክተሮችን መምረጥ፣ የተቀረቡትን ኮንትራክተሮች በካቢኔ አቅርቦ ማስወሰን የመሳሰሉትን ስራዎች ቀን ከሌሊት ሲሰሩ ሲያሳኩ የነበሩት የስራና ከተማ ልማት ቢሮ ኃላፊ በምክትል ፕሬዚዳንት ማዕረግ አቶ ስንታየ ወልደ ሚካኤልን ምስጋና አቅርቦልኝ በተጨማሪም ዲዛይኑ የተሰራው በራስ አቅም ነው። የሰባቱም ከተሞች ዲዛይን ወደ ውጭ አውጥተን ብናሰራው ትልቅ ወጪ ፈጅንብን ነበረ። በዚህ ዲዛይን ላይ ቀን ሰለቸን ደከመን ሳይሉ የሰሩ የኢንጂነሮች አሉና በቁጥር ከሶስት እስከ ሰባት የሚሆኑ ናቸው። ስማቸውን ለመዘርዘር ትንሽ ያዳግተኛል። ለነሱም በጅምላ አንድ ጊዜ አጨብጭቡልን። በተረፈ አጠቃላይ ይሄን ፕሮጀክት ቀርጽን ከጨረስን በኋላ ስራውን በማጽደቅ ይሁንታ የሰጠንን አጠቃላይ የማዕከላዊ ኢትዮጵያ ክልል የካቢኔ አባላትንም በዚሁ አጋጣሚ ምስጋና አቅርቡልን። የሀዲያ ዞን አስተዳዳሪ ማቴዎ ሳኒዮ ፕሮጀክቱ የስራ እድል መፍጠር የሚችል ነው ብለዋል። በተለይም ለወሳና ከተማ ለስራ እድል ፈጠራ፣ ለወጣቶችና ለሴቶች ስራ እድል ፈጠራ በወሳኝነት የስራ እድል የሚፈጥር ፕሮጀክት ስለሆነ ሌላኛውም እዚህ አካባቢ ላይ ፕሮጀክት ሲገነባ ለአካባቢው እንደ ስልጠና ማዕከልነት የሚያገለግል ይሆናል። ሌላኛው የንግድና ግብይት ስራዎችን ምቹ ያደርጋል። ክልሉ ቁጥራቸው በዛ ያሉ የከተማ ፕሮጀክቶችን እስከ ሰኔ 30/2017 ዓ.ም አስመርቆ ስራ ለማስጀመር እቅድ ይዟል። ለደቡብ ቴሌቪዥን ዜና ሲሳይ ደበበ ሆሳና። የህብረተሰቡን የመሰረተ ልማትና የመልካም አስተዳደር ጥያቄዎችን ደረጃ በደረጃ ምላሽ እንዲያገኙ የተጀመሩ ተግባራት ተጠናክረው ሊቀጥሉ እንደሚገባ የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየው ባውዲ አሳሰቡ። የክልሉ ምክር ቤት የ2017 በጀት ዓመት የመጀመሪያው ዙር የፓርላማና ና የክልል አባላት ውክልና ስራዎች አፈጻጸም ክልላዊ የማጠቃለያ ምክክር መድረክ በአርባ ምንጭ ከተማም ተካሂዷል። እንጃገል ሲሞ ከአርባ ምንጭ ቅርንጫፍ ላዘጋጀው ዘገባ በኃይሉ ሙልጌታ። የህዝብ ተወካዮች ምክር ቤት አባላት በሀገሪቱ የተለያዩ ህጎችን ከማውጣት በዘለለም በወከሏቸው ህዝብ ዘንድ የሚስተዋለውን የመሰረተ ልማት ጥያቄዎችና የመልካም አስተዳደር ችግሮች ምላሽ እንዲያገኙ የማድረግ ተግባራትን በዋናነት ያከናውናሉ። ይህንን አስመልክቶ በክልሉ እስከ ታችኛው መዋቅር ድረስ ህብረተሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ለሚመለከታቸው አካላት ቀርበዋል። በዚህም በክልሉ በመጀመሪያ ዙር የተከናወኑ ተግባራት አበረታች ቢሆኑም በቀጣይ በሁሉም የልማት ዘርፎች እና በክልሉ በአንዳንድ ዞኖች እየተስተዋሉ ያሉ የጸጥታ ችግሮች በዘለቄታ ተፈተው ህብረተሰቡ የልማት ተጠቃሚነቱን ማረጋገጥ እንዲችል ትኩረት የሚሹ ጉዳዮች ስለመኖራቸው ከቀረበው ሪፖርት ለማወቅ ተችሏል። አንዳንድ የፓርላማ አባላት እንዳሉት በክልሉ በ2017 በጀት ዓመት የህብረተሰቡ የመሠረት ልማትና የመልካም አስተዳደር ጥያቄዎችን ለመመለስ የተከናወኑ ተግባራት አበረታች ቢሆኑም በትምህርት፣ በጤና፣ በመንገድ በተለይም ለወጣቶች የስራ እድል ከመፍጠር ረገድ የተለያዩ ትኩረት የሚሹ ስራዎች እንዳሉም ጠቁመዋል። ህዝቡ ያነሷቸው የሰላምና የመልካም አስተዳደር ጉዳዮች አሉ። የኢኮኖሚ ልማት ጉዳዮች አሉ። ማህበራዊ ልማት ጉዳዮች አሉ። እንደዚሁም የፌዴራልና የክልል ፕሮጀክቶች አሉ። የነዚህን አፈጻጸም ያነ ህዝቡ ያነሷቸው ለቅመን አጥተን ወደ ህዝብ የምናደርስበትና አሁን ደግሞ ኢመርጂንግ አዳዲስ የሚፈጠሩ ህዝቡ ጋር ያሉ ጥያቄዎችን ለመንግስት የምናደርስበት ሁኔታ ወይም ለአስፈጻሚው አካል የምናደርስበት ሁኔታ ነው ያለው። አርሶ አደሩ ህብረተሰቡ አካባቢ ያለውን ችግር በሚገለጽበት ጊዜ የሚያደምጥ አመራር መኖሩ እንደ ትልቅ ነገር ነው የሚታየው። ከዛም ባለፈ ደግሞ ባለው ሀብትና ሪሶርስ የተለያዩ ፕሮጀክቶች፣ የተጀመሩ ፕሮጀክቶች መጠናቀቅ የጀመሩበት እየተመረቁም ያሉበት ነው። በአንዳንድ አካባቢ ውሃ ይሆናል፣ በአንዳንዱ አካባቢ ጤና ይሆናል፣ በአንዳንዱ አካባቢ ደግሞ መንገዶች ይሆናልና ወጣቶችም እንጌጅ እንዲያደርጉ ቤተሰብን እንዲደግፉ፣ በአንድ ቤተሰብ ውስጥ አቅም አዳም የደረሰ ለስራ የደረሰ በሙሉ ወደ ስራ ዘመቻ ቢወጣ ከድህነት የምንወጣበት መንገድ ቀርብ ነው የሚል ሀሳብ አለ። ለተነሱ ጥያቄዎችም ከባለድርሻ አካላት ምላሽና ማብራሪያ ተሰጥቶባቸዋል። ቀድሞ በነበረው አሰራር የፌደራል መንገዶች በሚያልፍባቸው ቦታዎች ላይ የሚነሱ ባለይዞታዎችን በሚመለከት ካሳ የሚከፈለው በፌደራል መንገዶች አስተዳደር ነበረ። ነገር ግን አዋጅ ቁጥር 1336 ህዝባዊ 2016 ከወጣ በኋላ ያለው የመንገድ ልማት ስራ በሙሉ የተነሾችን ካሳ የመክፈል ኃላፊነት ወደ ደቡብ ኢትዮጵያ ወይም ወደ ክልሎች መጥቷል። ክልሎች ካሳ ከፍሎ ለማስለቀቅ በጀት ያልያዙበት ወቅት ከመሆኑ ጋር ተያይዘው የራሱን ተጽዕኖ ፈጥሯል። ባለፈው ዓመት በተመሳሳይ ወቅት በዚህ ወቅትና ዘንድሮ የሰበሰብነው ገቢ አቅማችን በሁለት ቢሊዮን ብር ልዩነት ወይም እድገት ያሳያል። በቀሪ ወቅቶች አጠቃላይ በአመቱ እንሰበስባለን ብለን ያስቀምጥነውን 21 ቢሊዮን ብር ይሄ ከትሬጀሪ ማዕከላዊ መንግስት ከሚያደርገው ድጎማ በተጨማሪ ማለት ነው። ጠንከር አድርገን ከሄድን ቅድሚያ ለሚሰጣቸው የልማት ዘርፎች የአስር ዓመቱን እቅድ ከግምት በማስገባት የበጀት ቀመሩን መሰረት አድርጎ እንዲደለደል በሚያስደርገው ጥናት ተመስርቶ ፍትሃዊ በሆነ መልክ የህዝቡ የልማት ጥያቄዎች እንዲመለሱ ጥረት ይደረጋል። ያው ከዚህ አንጻር ክልሉ የራሱን ፕሮጀክቶች ለማልማት የሚያስችለውን አቅም በተገቢው ስራ ላይ ለማዋል ዝግጁ ሆኖ እየሰራ እንደሆነ ነው። የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲን ባደረጉት ማጠቃለያ ንግግር በክልሉ በበጀት ዓመቱ በመጀመሪያ ዙር ሁሉም የልማት ዘርፎችና ትልቅ ሀገራዊ ፕሮጀክቶችን ጨምሮ የተከናወኑ ተግባራት በቂ ባለመሆናቸው በትኩረት ሊሰራ ይገባል ብለዋል። ትኩረት ይሰጥ ተብሎ ከተነሱ ጉዳዮች አኳያ በሁሉም ዘርፎች፣ በሁሉም ተቋማት፣ በሁሉም ዘርፎች፣ በሁሉም ተቋማት እስፔሻሊ ስፔሻ በኢኮኖሚ ዘርፍ የተነሱ ጉዳዮች ትርጉም ባለው መንገድ ማየት ይጠይቃል። በማህበራዊ ዘርፍ የተነሱ ጉዳዮች ምጣሉ አይደለም። ከመሰረተ ልማት አኳያ የሚነሱ ጉዳዮች ምጣሉ አይደለም። በራሳችን አቅም እንደ ክልል እንደ ዞን በየአስተዳደር የሚሰሩ ጉዳዮች ፕላስ ደግሞ ከእኛ ከፍ ባሉ አካላት የሚሰሩ ስራዎችንም ጨምሮ የተነሳው ጉዳይ ትርጉም ባለው መንገድ እንድናይ የሚያግዝ ነው። ቤትኛው መስፈርት በቀጣይም በኢኮኖሚያዊ በማህበራዊና በመልካም አስተዳደር ዙሪያ በህብረተሰቡ ዘንድ የሚነሱ ጥያቄዎችን ደረጃ በደረጃ ለመመለስ በትኩረት መስራት እንደሚጠበቅም ዋና አፈ ጉባኤው አመላክተዋል። በመድረኩ የፌዴራል የክልልና የዞን የህዝብ ተወካዮች እንዲሁም ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የባለድርሻ አካላት መሳተፋቸውም ታውቋል። በሃላባ ዞን ቆሊቶ ከተማ አስተዳደር የጽዱ ከተሞች ለኢትዮጵያ የከፍታ ንቅናቄ አካል የሆኑም የከተማ አስተዳደር የህዝብ መጸዳጃ ቤት ግንባታ የማዘጋጃ ቤታዊ አገልግሎትን የማዘመነ ስራ፣ የኮብልስቶን ግንባታና የደሃድሃ የጋራ መኖሪያ ቤት ፕሮጀክቶች ምረቃ ተካሂዷል። ፕሮጀክቶቹን የመረቁት የማዕከላዊ ኢትዮጵያ ክልል ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጤ ስርሞሎ የዞኑ ማህበረሰብ የልማት ተሳታፊነትና ተጠቃሚነቱን ለማረጋገጥ የሚያደርገው እገዛም ትልቅ ትርጉም የሚሰጠው ነውም ብለዋል። ወንስን ሲመልስ ዝርዝር አለው። በሀላባ ዞን ቁሊቶ ከተማ የጽዱ ከተሞች ለኢትዮጵያ ከፍታ የንቅናቄ አካል የሆነው የከተማ አስተዳደር የህዝብ መጸዳጃ ቤት ግንባታ የማዘጋጃ ቤታዊ አገልግሎትን የማዘመን ስራ የጌጠኛ ድንጋይ ንጣፍ ግንባታና ለደሃ ደሃ የማህበረሰብ ክፍሎች የተገነቡ ቤቶችን የማዕከላዊ ኢትዮጵያ ክልል ምክር ቤት ዋና አፈጉባኤ ወይዘሮ ፋጤ ሰርሞሎ መርቀው ከፍተዋል። ፕሮጀክቶቹ ክልሉ እንደ አዲስ ከተዋቀረ ማግስት ጀምሮ ለማህበረሰብ ግልጋሎት እንዲሰጡ በሚል እየተከናወኑ ካሉ የልማት ስራዎች መካከል የሚጠቀሱ መሆናቸውን አፈጉባኤው አስታውቋል። ከምስረታ ማግስት ጀምሮ ባለው አቅም ህብረተሰቡን በማስተባበር በክልላችን ከተሞች የተለያዩ ፕሮጀክቶችን ተግባራዊ ማድረግ የተቻለ ሲሆን ከዚህም ውስጥ ዛሬ ላይ በሰባቱም የክልል ማዕከላት ከተሞች የኮሊደር ልማት ስራ የከተማን ጽዱ ለኑሮ ተስማሚ የሚያደርግ ህብረተሰቡን አገልግሎት የማዘመን በተቀላጠፈ መንገድ ማግኘት እንዲችል አገልግሎት የማዘመን የከተሞቻችንን ደረጃ በሚመጥን መልኩ ፕሮጀክት ተግባራዊ በማድረግ ስራ እየተሰራ ሲሆን የተወሰኑትን በዛሬው ዕለት ስንመርቅ የቆየንበት ሁኔታ ነው ያለውና ለዚህም እንኳን አበቃችሁ እንኳን አደረሳችሁ ለማለት ወዳለን። የአላባ ዞን የመንግስት ዋና ተጠሪ አቶ መሐመድ ከማል ኑርዬ ከተማዋን ለነዋሪዎች ምቹ ለማድረግ በርካታ ስራ ስለ መሰራቱ ጠቅሰዋል። ከ36 ሚሊዮን ብር በላይ የፈጁ በርካታ የልማት ስራዎች በስድስት ወሩ ተሰርተው በዛሬው ዕለትም ለመርቃት በቅተዋል። ከእነዚህ መካከል በመሃል ከተማ ዘመናዊ መጸደጃ ቤት ግንባታ፣ በሶስት ሳይቶች የኮብልስቶን ንጣፍ ስራዎች ለስምንት የደሃ ደሃ ቤተሰቦች የ የስምንት ቤቶች ግንባታ ይገኙበታል። ከኮሪደር ልማት ጋር በተያያዘ በከተማዋ በሁለት ዙር ከ20 ኪሎ ሜትር በላይ ለመስራት ተግባራዊ እንቅስቃሴ ስለመጀመሩም ገልጸዋል። ከተማችን ለነዋሪዎቿና ለኑሮ ለኢንቨስትመንት፣ ለቱሪዝም፣ ለንግድ ምቹ ለማድረግ ከፍተኛ ርብርብ እየተደረገ ይገኛል። ከነዚህ የአባይ ተግባራት መካከል ከሁሉም ለሁሉም የሆነው የአህላባ ኢንተርናሽናል ስታዲየም ፕሮጀክት አንዱ ነው። ለዞኑ እንዲሁም ለአህላባ ቁሊቶ ከተማ በከፍተኛ ሁኔታ የኢኮኖሚ መነቃቃትን የሚፈጥር ለበርካታ ወጣቶች የስራ እድል የሚፈጥር በርካታ ኢንቨስትመንትን የሚስብ የቱሪዝም ማዕከል ሁሉ ሊያደርግ የሚችል ማህበራዊ ትስስርን የሚጨምር ትልቅ ፕሮጀክት መጀመሩ አንዱ ማሳያ ነው። በዕለቱ የተመረቁት የልማት ፕሮጀክቶች በአጠቃላይ ከ36 ሚሊዮን ብር በላይ ወጪ እንደተደረገባቸው የተናገሩት የቁሊቶ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ኃላፊ አቶ ሱሊመን ሐሰን ይህም የማህበረሰቡን የልማት ጥያቄ የመለሰ ነው ብለዋል። በከተማችን ባህላባ ቁሊቶ ከተማ አስተዳደር በሁለት ዙር 20 ኪሎ ሜትር የኮሊደር ልማት ለመስራት ታቅዶ እየተሰራ ይገኛል። በመጀመሪያ ፌዝ 14 ኪሎ ሜትር በአርባ ሜትር መንገድ የፕላን ወሰን የማስከበር የኮሪደር ስራ በሚሰራበት ሳይቶች ላይ መቶ ዘጠና ሁለት የግለሰብ እና የአራት የመንግስት ተቋማት አካባቢ ወሰን ማስከበርና የማፍረስ ስራዎች ተጠናቀው ይገኛሉ። የብሄረሰቡ ቤቱን አጥሩን በማፍረስ ያደረገው አስተዋጽኦ ይበል የሚያሰኝና ለቀጣይ ስራችን ተስፋ ሰጪ ተሞክሮም ጭምር ነው። አጠቃላይ መቶ ዘጠና ሁለት ነዋሪዎች በኮሪደር ልማት ምክንያት ሙሉ በሙሉ እና በከፊል ያፈረሱ ቤቶችን የግቢ አጥራቸውን በኮሪደር የተወሰደባቸው መሬቶች ግምት ወደ 196 ሚሊዮን እንደሆነ ይህ በተሳትፎ ለቀጣይ ተሞክሮ ጭምር የሚቀመርበት ተግባር ነው። ከተካሄደው የልማት ስራዎች የምረቃ መርሐ ግብር በተጓዳኝም የአላባ ዓለም አቀፍ ስታዲየም የግንባታ ስራ የደረሰበት ደረጃ ጉብኝትም ተካሂዷል። በዞኑ ተጨባጭ ለውጥ ለማምጣትና የህዝቡን የልማት ጥያቄዎች ለመመለስ በትኩረት እየሰራ ስለመሆኑም የስልጤ ዞን ዋና አስተዳዳሪ አቶ ዘይኔቢልካ ገልጿል። የመንግስት ሰራተኛውን የመኖሪያ ቤት ችግር ለመቅረፍ ቦታ የማዘጋጀትና የማስተላለፍ ተግባር አስተዳደር በአስተዳደሩ ከተከናወኑም ተግባራት መካከልም ተጠቃሽ ስለመሆናቸው ተነስቷል። ምህረት አብ እስራኤል ዝርዝራለሁ የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በዞኑ ሁለንተናዊ የልማት ተጠቃሚነትን የሚያረጋግጡ ስራዎች በመሰራት ላይ መሆኑን ገልጸዋል። ለዚህ ደግሞ በዞኑ የተገነቡ ፕሮጀክቶች መጠናቀቅ አንዱ ማሳያ መሆኑንም ተናግረዋል። ወራቤ ከተማ የክላስተር ከተማ መቀመጫ መሆኗን ተከትሎ ምቹ ምህዳርን ለመፍጠር የዞኑ መንግስት በርካታ ስራዎችን በመስራት ላይ እንደሚገኝም ነው የገለጹት። በከተማው አጠቃላይ እንቅስቃሴ ከፍተኛ መነሳሳትና መነቃቃት ፈጥሯል። ዞኑ እና ከተማው ይህንኑ የክላስተር ማዕከል መምጣትን ተከትሎ ውጤታማ እንዲሆንና ለተገልጋዮችም እንዲሁም አገልግሎት ለሚሰጡ አካላት ምቹ እንዲሆኑ የተለያዩ ጥረቶች ሲያደርግ ቆይተዋል። በተለይ ደግሞ የማዕከላዊ ኢትዮጵያ ክልል